ሄሉዬ የኔ ቆንጆ ማለት ነው፣ የኔ ጀግና ማለት ነው። አታልቅሺ። ስታልቅሺ በጣም የሚወዱሽ የሚያከብሩሽ ቤተሰቦችሽ ጨምሮ እንከፋለን እና በአንቺ ማልቀስ አያምርም። አንቺ እኮ ወድቆ መቅረትን ሳይሆን ወድቆ መነሳትን በአንቺ እድሜ ላሉ ወጣቶች ማስተማር የምቺ እና ጠንካራ ጀግና ሴት ነሽ እና ሄሉዬ በማልቀስ ራስሽን አታሳምሚ። እኛም እንከፋለን አንቺ ስትከፊ። ሲቀጥል ደግሞ ቤተሰቦች ዛሬ ሄሉ ለናቲ እንግዲህ በሰራው ቪዲዮ ሁላችንም አይተን ደንግጠናል እኛም ደንግጠናል። ሄሉዬም ደንግጣለች። ኬት መጣ ናቲ በቪዲዮ ብለን ቆይተናል፣ ካየ ነው ዛሬ እንግዲህ ለሱ እውነታውንም መልስም ሰጥተዋለች ማለት ነው። ናቲ እውነት ለመናገር አገር ውስጥ እያለ ከሄሉ ጋር አብረው የሄደበት ሀገር እንግዲህ ውጪ እንዳለ ሁላችንም እናውቃለን። ቱርክ ይመስለኛል ናቲ ያለው። እዛ ለመሄድ እንግዲህ አብረው ብዙ መስዋዕት ከፍለዋል። ባለሳሳት ያገሩን ማለት ነው ቱርክ መሰለኝ። እና ብዙ መስዋዕት እንደከፈለ ከሷ ጋር አብረው ለመሄድ ብዙ ነገር አድርገው ተደርገዋል ግን አልተሳካም። እግዚአብሔር አልፈቀደም ናቲ ብቻ ሄደ። ናቲም ከሄደ በኋላ ደግሞ እዛ ይደውላሉ ይገናኙ ነበር። ያው በመሀል ደግሞ ናቲም እንደተናገረው ከሄዱም እንደሰማው በመሀል ችግር አጋጠመው መሰለኝ። ናቲ በዛ ተስፋ ቆርጧል መሰለኝ። ተስፋን በመቁረጥ መሃል እንዳለ ነው መሰለኝ ለሄሉ የራስሽን ህይወት ኑሪ ናቲን ከውስጥ አውጪ ባላሳት ነው እንግዲህ ና ሄሉዬን፣ በሚዲያ እንዳየናት በጣም ተጎድታ እስከ ጸበል ገብታ፣ ግን ወርቅ አልወደቀችም እጅ አልሰጠችም። በዛውም ለ ደግሞ ጠንካራና ጀግና እናት ስላለቻት፣ ጀግና አባት ቤተሰቦች ስላሏት፣ ወርቅ አልቀረችምና እሷም ጠንካራ ሴት ስለሆነች ተነስታ የራሷን ህይወት የሆነ ሰ ያው ከእንዳልክ ጋር ይመስለኛል ከሌላ ሰው ጋር አደለም። እሱም ይመስለኛል ከእንዳልክ ጋር ያው ከቪዲዮ የዘለለ ሌላ ግንኙነት ከሄሉ ጋር የላቸውም። ሄሉ እንዳያቸዋት ልቧን የቆለፈው ናቲ ነው የመጀመሪያን የመሰለ ነገር የለምና ምክንያቱም እሷም ለሱ የልጅነት ዋና እሱም ደግሞ ለእሷ የልጅነት ፍቅረኛ ይሄ ናት ሲል ሰምተናል። ሄሉም ዛሬ ደግመዋለች። ናቲ የልጅነት ፍቅሬ ነው። በጣም ነው መወደው፣ በጣም ነው ማፈቅረው። ለወደፊት ባሌ የምለው ነው ላጣው የማልፈልግ ልጅ ነበረ እና ይህን ነገር በተናገረኝ ሰዓት እኔ ተስፋ ቆረጥኩኝ። ናቲን የሚባል ሰው ከህይወትሽ አውጪ፣ የራስሽን ህይወት ጀምሪ ሲለኝ በዛን ሰዓት ነው ከናቲ ጋር ተስፋ ቆረጥኩ። ከዛ በኋላም ከነበረበት ችግርም ወጥቶ ያገኘኝ አልቻለም። ያለበትን ነገር ሊያስረዳኝ አልቻለም እና በዛ ተስፋ ቁርጬ ከሱ ጋር የነበረኝን እንትን ብዬ ህይወት ይቀጥላል እና ወደዚህ ደስተኛም ባልሆን ወደዚኛው ሄድኩ በማለት ነበረ ቪዲዮ የሰራችሁ ና ናቲጋም ጥፋት አለ። አንዳንዴ ያው አለመታገስም ዋጋ አስከፍላል፣ መቸኮልም ሄሉም እንዳለችው ዋጋ አስከፍላል። እውነት ትዕግስትን የመሰለ ነገር የለም። ቤተሰቦች፣ ማንም ሰው ምንም ቢለን በህይወታችን ፈጥነን ውሳኔው ስንገባ ያንን ሰው ምናልባት ምናልባት ናቲ ይመስለኛል በአጋጠመው ችግር ይመስለኛል ሄሉን ናቲንም ከህይወት ሻውጪ የራስሽን ህይወት ጀምር ያለውና እሷን ተስፋ አስቆርጣት የነበረበት ሁኔታ ይመስለኛል፣ ስረዳው ማለት ነው። እሱም ከተናገረው አንፃር ማለት ነው። ቪዲዮ ሰርቷለሁ እና ያ ነገር ይመስለኛል ለእሷ እንደዛ እንዲላት ያደረገው። ቢሆንም ግን ሄሉዬ በትዕግስት እሱን መጠበቅ ነው ያው ከእንዳልክ ጋር። በርግጥ ከቪዲዮ የዘለለ ነገር ያላቸው ብዬ አላስበው። ምክንያቱም ሄሉን ካያቸዋት ከእንዳልክ ጋር ስሰራ ራሱ ሙሉ ለሙሉ ደስተኛ አይደለችም፣ ፊቷ ከናቲ ጋር እንደምትሰራ አደለችም በቃ፣ እንጃ ብዙ ነገሯ ተቀያይሯል እና ቢሆንም አሁንም ቢሆን አረፈደም ሄሉ ምርጥ እህት ሆናለሁ ብላ ነው ለናቲ መልእክት የምታስተላልፈው። ናቲንም ደግሞ ምርጥ ሚስት እንደምታጋጥመ ጥሩ የሆነች ሚስት እንደምታጋጥመ ናቲን ደግሞ የምታገኝ ሴት እድለኛ ነሽ አለች ሄሉዬ። አንቺንም የሚያገኝ ወንድ እድለኛ ነው። አንቺም ደግሞ ናቲን ባይሆን ጥሩና እና የልብሽን ጥሩ የምትመኝውን ወንድ እንደምታገኝ ነው። ምክንያቱም አንቺም የዋህ ነሽ። አንቺም ናቲን የገለሽበት መንገድ የሚገርም ነበረ። በቃ ቤተሰቦች ናቲን የምታገባ ሴት እድለኛ ናት። ናቲ የእውነት ሰው ነው፣ ማስመሰልን አይችልም። በቃ ምን ልበላችሁ እሱን የገለጸችበት መንገድ የሚገርም ነበረ እና አንችም እንደዛው የዋህና ንጹሕ ልብ ያለ ሴት ነች። አንችንም የሚያገባ ወንድ የታደለ ነው። ግን ቢሆንም ናቲም ህይወት የጀመረው ህይወት የለም፣ አንችም የጀመርሽው ከቪዲዮ የዘለለ ህይወት የለም እና በውስጥ ተነጋግራችሁ ችግራችሁን ፈታችሁ በአንድ እንደምትመጡ ተስፋ እናደርጋለን። ሲቀጥል ደግሞ እግዚአብሔር ካልቆረጠበት እህልኋችሁ ከሆነ ናቲ ያንቺ ከሆነ ያንቺ ከሆነ አንቺ ደግሞ የናቲ ኮች እግዚአብሔር መቼም ተለያይታችሁ አትለያዩም። ብዙ በመሃላችሁ ብዙ ችግሮች ይፈጠራሉ፣ ብዙ ፈተናዎችን ታልፋላችሁ፣ ግን መቼም አትለያዩምና ምኞትሽ ናቲን የገለጽሽበት በመንገድ በጣም ደስ ይላል። ግን ቢሆንም በውስጥ ተነጋግራችሁ ታርቃችሁ እንድትመጡ ተቀመጦልን ነው ምንፈልገው። ሄሉ የኔ ቆንጆ በተረፈ አታልቅሽ። እየኔ ወደ አንቺ ጠንካራውን ስትመጪ ነው ወደ ሚዲያ ደስ የሚለው። በነገራችን የቤተሰቦች እንደ ፍቅር ከባድ ነገር የለም እግዚአብሔር ነው የምላችሁ። በተለይ ተራርቆ በጣም ከባድ ነው። እውነት በጣም ከባድ ነው። በዛ መሀል ደግሞ የሚከፈቱ ክፍተቶችን ፈተናዎችን በትግስት ካላለፍናቸው ቸኩለን የሆነ የሆነ ነገር ውስጥ መንገባ ከሆነ በጣም ዋጋ አስከፍለናል። ሲቀጥል ደግሞ ያው ከሀገር የወጣ ሰው ምን እንደሚያጋጥመው አይታወቅምና በተለይ ኢትዮጵያ አላችሁ ፍቅረኛችሁ የአረብ ሀገርም ቱን የትም ያለች የትም ሀገር ቱን መታገስን የመሰለ ነገር የለም እውነት። ምክንያቱም ውጭ ስደት ላይ ያለ ሰው ምን እንደሚያጋጥመው አይታወቅም። አሁን እኔ ናቲ ባለፈ ቪዲዮ ሲሰራ ለሰባት ወር ያህል ኢንተርኔት አላገኘም ነበረ ነው ያለው። ብዙ ነገሮች ያጋጥማሉ። ከዛም ደግሞ የሆነ ፈተና ውስጥ እንደነበረ ችግር ውስጥም እንደነበረ ከሄሉም ከእሱም እንደበር ሰምቻለሁ። እና ሰው ከወጣ ምን እንደሚያጋጥመው አይታወቅም እና